ሰላም ለእናንተ ይሁን ተመልካቾቻችን ህያው ምስክር ሳምንት ቴሌቪዥን ዝግጅታችን አሁን ጀምሯል። እንግዲህ በቀጠሯችን መሰረት ዛሬ ደግሞ የጀመርነውን ታሪክ ለመጨረስ እንግዳችንን በስቱዲዮ ጋብዘን እዚህ ተገኝቷል። ወንድማችን ሀብተአብ እዮብ የጀመርልን ታሪክ ለመቀጠል ዛሬ በመካከላችን ይገኛል። እንግዲህ ብዙዎቻችሁ ሀሳብ አስተያየት እየሰጣችሁ ነው። ሁላችሁንም እናመሰግናችኋለን። እንግዲህ ያው ረጅም ታሪክም ቢሆን በጣም አጓጊና አስተማሪ ስለሆነ እስኪያልቅ ድረስ እንቀጥላለን እና ምን ላይ ነበር ያቆምነው? ማነው እስር ቤት ገብተህ እንደውም ከአለማውያን ጋር ሳይሆን ከክርስቲያኖች ጋር ጸብ እንደጀመር ከሀሰተኛ አስተማሪዎች እዛ እናጋጠመውና ምግብ ሁሉ እንደከለከሉ ነገር ያህል ነበር ያቆምከው። ከዛ መቀጠል ትችላለህ? አዎ፣ ምንድን ነው ያው ይሄ መከራ በሚመጣበት ጊዜ እግዚአብሔር ማንም ሰው እግዚአብሔር አውትሊታ አያደርጎም ተስዬ ምን አለ መሰለህ፣ ይሄ መከራ በሚመጣበት ጊዜ መንግስት ይህንን መከራ በሚያስነሳበት ጊዜ በአንድ በኩል ክርስትናን አጠፋለሁ በሚል ነው፣ ግን እግዚአብሔር ደግሞ በዛው መሰረት ደግሞ ስራውን እየሰራ ነው የነበረው። እንዴት ብትል ይህንን የሐሰት ትምህርት እሱንም ድምፅ ማጽኑን ለማጥፋት በንግግርና በፕራክቲካል ሲታይ ብዙ ጊዜ አሁን ይህንን ስለ መከራ ስለ ምናምን እውነተኛውን ትክክለኛውን ክርስትና ሲያስተምሩ የቆዩ አገልጋዮች ወይም ደግሞ የተማሩ ክርስቲያኖች መከራውን በትክክለኛ ነገር መውጣት ሲችሉ እነዛ ግን ለመከራ ያላዘጋጇቸው ወንጌል ዋጋ እንደማያስከፍል አድርገው እንትን ያደረጓቸው ፎሪ ሰርፕራይዝ፣ በጣም የሚገርም ነገር። እኔ በጣም በህይወት የማረሰው አንድ ነገር ከአንድ አገልጋይ ጋር እንነጋገር ነበር፣ እና ህዝቡን ምን ያህል እንዳላዘጋጁት የዛን ጊዜ ማለት ነው። አንዳንዶች ያዘጋጁት ነበር። ስንዴውና ገለባው ነው የሚለው መጽሐፍ ቅዱስ እና በጣም የማረሳው ይሄ መከራ በመጣ ጊዜ እዛ እነዚህ ፌዝ ሙቭመንት የሚያስተምሩት አስተማሪዎች ትጥሳላችሁ፣ ያልፍላችኋል፣ ምናምን ነበር ሲሉት የነበሩት እና መከራ መጥቶ ደግሞ ድምጥማጦ ሲያጠፋው እንደ እንደዚህ ነበር ሲነገር የነበረው ይሄ ነገር ምንድን ነው ብለው አሁን ይሄ እንደዛ ብሎ የነገረኝ ሰው አሜሪካ ውስጥ አላሁ እና ወዲያውኑ፣ እዛ ፌዝ ሙቭመንት እንደዚህ ነበር ተምረ ነው የነበረው እና ይሄ ነገር ውሸት ነው እግዚአብሔር ውሸት ነው ወደሚል ከእግዚአብሔር ጋር ወደ መጋጨት ገብተው የተወሰኑ ሰዎች ጌታን በቃ አይ ጌታ ያስፈልገንም ብለው ወደኋላ በአክስላይድ እንዳደረጉ፣ ይህንን በደንብ ይህን ምስክርነት የሚያሰማ ያለ አሜሪካ ውስጥ ያለ ጓደኛ ፓስተር የፕሬስፔተራን ቸርች ፓስተር ቁጭ ብለን እንጫወት ነበር። ምን ያህል እንዳላዘጋጁት ህዝቡ ሌሎቹ ግን ተዘጋጅቶ ነበር። በተለይ ጤነኛ ትምህርት የተማሩ ሰዎች ያው ትክክለኛው ነገር ሲመጣ እንደዋም ከመሸሽ ይልቅ አንዳንድ ጊዜ ወንድሞቻቸው ሲታሰሩ በጀማ ያገኙ የቤት ገብተ ያገኙል ወይም አንዳንድ ጊዜ ሻይ ነፍሳትን የምታስተምሩ ሻይ ቤት ነው። ቁጭ ብለህ ነፍሳት ስታስተምር እንደዚህ አይነት ጥበብ ነው የነበረው። ቃሉን የምትይዘው በአእምሮ ነው። ስብከቱን የምትይዘው በአእምሮ ነው። ወረቀት የሚባል ነገር የለም። አሁን አንዳንድ ሲያዙ አይ ማንኛው የሰበሰባቸው ሲባል እኔ ነኝ የሰበሰብኳቸው እነዚህ ልቀቋቸው የሚሉ በጣም ምርጥ የሆኑ የእግዚአብሔር ሰዎች ነበሩ። እኔ ታስረው የወጡ እግዚአብሔር መልካም ነገር ያደረገላቸው እና ይሄ መከራ በሚመጣበት ጊዜ ልክ ዳብል ስዋርድ በዚህም በዚህ ህዝቡን ይሰራል፣ በዚህ ደግሞ ወንጌል የሚሰራ አይነት ነገር ነው የነበረው። ግን መንግስቱ ክርስትና እናጥፋለን ብሎ በሚል ሳቢ ነው። እና ለዛ ነው አሁን እዛ ከኔ ጋር ሲታሰሩ የታሰሩት ወገኑ ወንድሞቼ ምንድን ነው ያደረጉት? ያው እንግዲህ ንስሐ ገባችሁ ወይ ብዬ ስጠይቃቸው ልክ ነው። ንስሐ መግባት አለባቸው። በጣም ያሳዝናል። እኔ ብዙ ጊዜ ያላለ እንዲህ ሰው አጥፍቶ ለንስሐ ሲለመን አንዳንድ ጊዜ ያናድደኛል። ገብቷል። ምንድነው አጥፍቷል። ሰው ወድቋል፣ ወድቀናል ከየት እንደወደክ ወቅ ነው እና ወድቀን አላው ተሳሰናል ብሎ ንስሐ መግባት ሲገባው፣ ይሄ ደግሞ እዛ ሲበጠብጠን የነበረ እዚህ መጥቶ ደግሞ ሊበጠብጠን ብሎ በጣም መፍራቻን እየተቀበሉ በአንድ በኩል እንደዛ አለ። በሁለተኛ በኩል ደግሞ ስታየው መንግስት በቃ ያንን እኔን ወደዛ ቦታ ሲያስገባኝ ጥሩ የእርሻ ቦታ ነው ሆነልኝ። ለኔ እንዴት ምትል ማንኛውም ሰው ነው ማገኘው ከአፋርና ራሻዳ የሚባል ቋንቋ ተናጋሪ ካልሆነ በስተቀር አብዛኛዎቹን ኤትኒክ ግሩፕ ኤርትራ ታገኛቸዋለህ። እና ይህንን ነገር ሳስብ ብዙ ጊዜ ያላርግ ክርስትናን እነሱ ወንጌልን እናስራለን፣ ወንጌልን እናጠፋለን ብለነ ያሰሩ ግን ወንጌል ሊታሰር በፍም እንዳልሆነ ነው። እኔ አሁንም እነሱ በደንብ አርጎ ያቁታል ይዘወይ እንደ የነስታሌ ን ታሪክመመርመር ይችላሉ። ኮሚኒስቶች ክርስትናን በፍጹም ሊጠፋ እንደማይችል እንግዲህ የሚያውቁአብዛኛዎች መሪዎችም ደግሞ የሚያውቁ ሰዎች ናቸውእና እንዴት እያወቁ ግን ከክርስትና ጋር ከክርስቶስ ጋር ይጋፋሉ ብዬ ደግሞ በአንድ በኩል አስባለሁ። አንድ ቀን የሆነ ነገር ትዝ ይለኛል። ምንድን ነው የሆነ አንድ ክርስቲያን እንደ ታሪክ ነው ማለት። ወንጌልን ማሰር እንደማይቻል ለመንገር ብዬ ነው፣ እንደ ጦር ምሳሌ ነው እና አንድ ቀን አንድ ክርስቲያን፣ አንድ የሆነ ሰውዬ ልጁ በሌብነት ተጠርጥሮ እስር ቤት ይገባል። ያ ነገር አድርጎታል አላደረገውም፣ ሌላ ጥያቄ ሆኖ ግን ሲታሰር፣ አንደኛ ብቸኛ ልጅ ነው እና ይሄ ሰውዬ ደግሞ ይሄ እርሻ ሰሪው ደግሞ በግብርና ነው የሚኖረው፣ እያረሰ ነው የሚኖረው። ከዚ ኋላ ይሄ አንደኛ ብቸኛ ልጁ ሲታሰርበት ይሄ እድሜ የገፋ አባት ያንን እርሻ የሚያርስለት ሰው የነበረ ልጁ ታስሮበታል፣ ማንም አያርስለትም። እና አንድ ቀን ወደ ወደ ፖሊስ ጣቢያው ያው ደብዳቤ ስትቀባበል፣ ልክ ኤርትራ ውስጥ እንዳለሆን ደብዳቤ ሲመጣልህ ምናምን እነሱ የማያውቁት ደብዳቤ አይገባም። ልክ እንደዛ ማለት ነው፣ ግልጽ የሆነ ደብዳቤ ማለት ነው። እና አባትዮ ምን ብሎ ደብዳቤ ይጽፋል ልጄ ሆይ በዚህ ዓመት እኔ ያሰብኩት እንግዲህ ያው በእርሻዬ ላይ ድንችን ልመትከል ነበር የፈለግኩት ግን ያንተ ስለሌለ የሚረዳኝ ሰው ስለሌለ በጣም አዝናለሁ ብሎ ወደ ልጁ ይልካል። ልጅየው ደግሞ በሊብነ ተጠርጥሮ እዛ ጋር እዛ ቦታ ላይ ነበር። እና መጨረሻ ላይ ልጅየው ደግሞ ለአባቱ እንዴ ይሄማ እርሻማ መታረስ የለበትም ለምትል ያንን እየሰረኩትን ገንዘብ እኮ ያስቀመጥኩት እርሻው ውስጥ ነው ብሎ ለሰውየው ለአባቱ ደብዳቤ ይልካል። ወዲያኑ ፖሊሶች ይህን ተቀበሉና እንዴ እንደዚህ ነው እንዴ ብለው አስበው ይሄ እርሻ መቆፈር መቻል አለበት ብለው እንዳል እርሻ ቆፈሩት ከጫፍ እስከ ጫፍ። ከዚያ በኋላ ከቆፈሩ በኋላ ያ ብሩም አልተገኘ ምናምን፣ ግን በደንብ አድርጎ አደረሱላቸው። ከዚያ በኋላ ልጅዬውም ሁለተኛ ደብዳቤ እንግዲህ ል አባቴ እንግዲህ እዚሁ ላደርግልህ የምችለው ነገር ይሄን ነውና ድንችህን ዝራ አለው እና ሰውን ልታስረው ትችላለህ ገብታል ወንጌልን ግን በፍጹም የሰውን አስተሳሰብ ማስራ አይቻልም። እንደውም አሰራዮቻችን የኛ የወንጌል ተባባሪዎች ናቸው እና በዚህ አጋጣሚ ያሰሩኝ ያሰቃዩኝ ውጭ ሀገር ያሉትን ሰዎች በጣም አይ ሪሊ ላቭ ነው ምላቸው በጣም አደንቃቸዋለሁ። በትግርኛ ብናገረውም ደስ ይለኛል። አዜ ዘፍቅረኩ ማለት በዚህ መከራ ብዙሕ ሓሊፍና ኢና ብዙሕ እኳ እቲ ወንጌል ዘክፍሎ ዋጋ ስለዝኮነ በዚህ አዜና ሕጉሳት ኢና ወንጌል ድማ ባህሪኡ ስለዝኮኑ ስለዝኮነ ኢና ንሓልፍ ዘለና ምር ፍልይ ዝበለ ነገር በፂሕና ኢልና ይኮና ነግሮም ሮም ዘለና እዚ ዝበፅሐና ነገር ድማ ንኣሕዋትና ክንምስክር ከለና ወንጌል ክሳብ ክንዲ ዋጋ ኣኽፊሉ ናብ ዓወት ከም ዘብፅሐካ ንምግላፂ ወይታ ይባረኩም። እና ምንድነው ተስፋ ወንድሜ በቃ ይሄ መከራ ልክ በኛ ላይ መከራ በሚያመጡብን ብን ግዜ እነሱ የሚያረጉት ያሉ ሳይ ገባቸው ቤንዚኑ ይጨምሩ ቤንዚን ይጨምሩ ባ ወንጌሉ እንዲቀጣጠል ነው፣ እኛም እንድንፀዳ። ስለዚህ ነው እንግዲህ አሁን ያ መከራ በሚመጣበት ጊዜ ብዙ ክርስቲያኖች ትክክለኛ የሆነ የክርስትናን ትምህርት የያዘችው ቤተ ክርስቲያኑ ደግሞ ስለመከራ ትክክለኛ ነገር የዛን ጊዜ ትዝ ይለኛል። ብዙ የመለሰው እንትኖች ካሴቶች፣ እንዲሁም ደግሞ በእኔ በኩልም በሌሎችም በኩልም በቃ እየደጋገምን የምናዳምጥባቸው አድርገውናል እና እነዛ መከራ የለም ምን የለም ምን የለም ሲል የነበረ ሰው ደግሞ በጣም ብዙ ተፈትቶናል። በአክስላይድም ያደረጋለ ግን ትክክለኛ ለካ ትክክለኛ ሸውደውናል። መሪዎቻችን አልጠቀሙንም ያሉ ደግሞ ነበሩ። እኔ አንድ በጣም ማረሳው ኤርትራ ውስጥ ምናልባት አሁን ይሄ ሰውዬ ውጭ ነው ያለው እና ይሰማዋል። የዛን ጊዜ እንደዚህ በቃ ክርስቲያን አይታመምም፣ ክርስቲያን እንደዚህ አይሆንም፣ ክርስቲያን አምላክ ነው በሰማይም በራለም ምናምን እያያ ሲሰ ከዛም አልፎ ደግሞ አንዳንዶቹ መድኃኒት ጣሉ ብሎ መድኃኒት ጥሎ የሞቱ ክርስቲያኖች አሉ። በጣም ያሳዝናል። የሚገርም መድኃኒት ጣሉ ብሎ ያስጣሏቸው ክርስቲያኖች እንደዚህ እግዚአብሔር እንትን ያደርግሻል ወርቁ እንትን ያደርጉት የዓለም መሰደቢያና እንዲም ከዛም አልፎ ደግሞ አንዳንዱን በቃላርለ መንግስት ጋዜጣ ላይ ያወጣው የሚያሳፍር ነገር ነበር። የሚያሳፍር ነገር የሚገርም ነገር ዝም ብሎ ከመንግስት ጋር አላስፈላጊ ግፊያ በቃኛ ማላ ልዑል ነኝና ስገዱልኝ ይሄ ይሄ ነገር ታይቷል። የሚገርም ነገር እና እግዚአብሔር ይሄ በክብሩ ማንም ሰው ሲጫወስ ማያ ስለማይፈልግ አቁሞታል። እና አንዳንዶቹ እንደዚህ እንታመምም ምናምን ምናም ስለነበሩት እስር ውስጥ ይገቡ እስር ቤት ከገቡ በኋላ ግማሾች በጣም በከባድ አንዳንዶቹ ሊሞቱ ሲሉ ያወጧቸዋል። ይሞታሉ። ያው ይሄንኛውም ልክ ከእንደነሱ እስር ቤት ከገባ በኋላ እንዳለ ኩላሊት ፌል አደረገ። ፌል ካደረገ በኋላ ወዲያውኑ ይሄ ሰው መሞቱ ስለማይቀረው መውጣት አለበት ብሎ የተፈረመውን ምናምን ተብሎ ወጣ። ማት ያው በውጭ ነው እንዲጠበቅ ማለት አስመራ ላይ መጣ። አስመራ ላይ ሲመጣ ወዲያው ነው። እኔ ምን አደረኩኝ? አረ እንትና እንደዚህ ብለህ ስትቃወሙ የነበርኩ አገልጋይ እኮ አንታማም ስል የነበረው ሰው እኮ እንት መጣ። አንዴ እነዛኞቹ ሰዓት ውስጥ ከቶ እንዴት እሱ ይወጣል? እኔ ያለበሰ አእምሮ ግን እግዚአብሔር ቸር ነው እና እንዴት እሱ ይወጣል? መውጣት የነበረባቸው ምንም ነገር እንጽህና ያለላች ያላችሁ ሰዎች እንደዛ ነበር። ዋናዎቹ እንደዛ በቅድስና አገር የሚጠቅሙ አገር

የሚገርም ነገር የሩቅ የእናቴ ቤተሰብ ነው እሱ ግን አያውቅም። ቤተሰብ እንደሆነ አይደል እንዴ ደግሞ ቤተሰብ ምናምን የሚባል ነገር አሁን አንተ የሚባል ነገር ያ አልናገርም። ቤተሰብን እኮ ነው መጽሐፍ ላይ የጻፍኩት አለች። እንደ የእግዚአብሔር ቃልም እኮ የሚናገርም 13 ላይ በድንጋይ ውገረው እኮ የሚለው ኮ ጥርብ ዘመድህንም ሳይቀር ነው እኔ ሱሙሊክ ብሉክ ዳን በሙሊክ ማለት ይስ እንትን ነው አላደርግም ማለት ነው ኮምፕሮማይዝ ለበቃሉ ኮምፕሮማይዝ አላደርግም ለማለት ነው እንጂ ደብድቤው እንደሚነገላሉ ማለት ይ አይደለም። ግልጽ ሊሆን ለውይ ያው ለእግዚአብሔር ቆራጥ ነውና ምን የስጋን ነገር የምታስቀድምበት ነገር አይደለም። መንፈሳዊነት እና ህዝብን እያበላሸ የቤተሰቤ ነው ብዬ ከእሱ ጋር የምሙዳመድበት ምክንያት የለኝም። ከዚ በኋላ ሄድኩኝና ከዚ ኋላ ምን አልኩት? ስማኝ አልኩት፣ እንዴት ነህ? ደህና ነህ ወይ? እንኳን ደህና ወጣ። እግዚአብሔር ይባርክ። አስታወስ ስለው እንዴ አላስታወስኩም ምናምን። እኔ እኮ እንትና ነኝ ምናምን። ማን እንትና ያንተን ስም ከእስር ቤት ከወጣ በኋላ ከእስር ቤት ነው እኔ አልወጣሁም። ከመታሰሪ በፊት ነው እንግዲህ ይሄ ነው ጋር ጉዳይ ለማገናኘት ነው ከወጣ በኋላ መጠየቅ አለብኝ ብዬ ከሄድኩ ከዛ በኋላ እንዴት ነው ምናምን ምናምን እንደ አንተ ነህ እንደ ምናምን አዎ እንደ እንዴት ደህና ነው ምናምን ታራ ወንድሞች ከአንተ ጋር ታስረው የነበሩት እነ እንትና ዶክተር ተክላ ፍጹም ምናምን እንደት ናቸው ምናምን ብዬ ጠየቁት። አይ ደህና ናቸው፣ የፍቅር ሰዎች ናቸው ምናምን ከእነሱ ጋር መተዋወቅ ጥሩ ነው ምናምን ብሎ በጣም ጥሩ ስዊት ቃል ተናገረኝ። እና እንዴት ነው እንደው የትምህርቱን ነገር ሳሰብክበት አልኩት። ኒ በቀጥታ ከጓደኛ ጋር ነበር ሄድ ነው እና ወንድሜ ጋር እንዴት ነው እግዚአብሔር። አሁን አንተ ታመን የወጣ ኩላሊትህ የለም እና ልታመምት ስትል ነበር፣ ትንሽ አምላክ ስትል ነበር እኔ እንትኔ ስትል ነበርና፣ እንዴ አሁን ግን እግዚአብሔር ኩላሊትህን ቀምቶ እያነጋገረ ነው። እንዴት ነው ጉዳዩ ስለው እንደኛ እኮ እንደዛ ብለን አስተማርን፣ እንደዚህ ማለታችን እኮ በበሽታ ላይ አምላክንን ማለታችን፣ እኮ በሽታ የነካንን ማለታችን ሊያሻሽል ሞከረ ብለሃል እንጂ እንቅጩም ያልከውን እኮ ነው በኦዲዮ ቀርጅ የጻፍኩት። ምን ማለት ነው? አሁንም ንስሐ ግባ ምናምን ብዙ ተከራከር ብቻ። ብዙ እንትን አላለም። ከዛው ላይ በቃ እኛ እንደ ወንድማችን እንትን እናደርጋለን ብቻ ብሎ አልቆየም። ብር ከፍሎ ነው ምን ብሎም ከነሱ እጁም ከዛ ከኤርትራ ምድር ወጥቶ አሁን ውጭ ሀገር ነው ያለው። አሁንም አይዶን ነው እዛ ላይ ሄዶ ያን ነገር ይቀጥለዋል አይቀጥለውም አላውቅም። ግን እንደዚህ አይነት ታሪክ ያለው ሰዎች ናቸው። አሁንም ደግሞ ሌላው ህዝብ ተቀብሎ እያሞዳሞዳቸው ያለው የሚያሳዝን ነገር እና እኔ ይሄ አለ እና እነሱ ጋር ደግሞ እነዚህ እስር ቤትም ደግሞ ከእነሱ ጋር ነው ለኪ። እነሱ ተማሪዎች ናቸው ያገኙኝ እና እንደዚህ አይነት ቻሌንጅ መጥቶ ነበር። ግን እግዚአብሔር ታማኝ ነው እዛ ቦታ ላይ ማንተዋወቅ እንደዛ በእንደዛ ሳያውቁኝ በውጭ በነገረኝነት ሳያውቁኝ የነበሩ ሳያውቁኝ ሲያዩኝ እኔ ምንም አይነት ወንጌል ልብ የሌሎችን የመርዳት ህይወት ምናምን እንጂ ወንጌልን የመስራት እንጂ ሌላ ምንም ነገር እንደሌለኝ በይበልጥ እኔን አወቁኝና ጓደኞች ሆኑ። ይበልጥ ደግሞ እነዚያ ጠላ እንትን ስትይ በጣም ከኔ ጋር መተባበር ወደ ጓደኝነት ሄድን። ያ ቦታ እስር ቤቱ ጠቀመን፣ በጣም ጠቀመን። ከዚያ በኋላ እነሱ በመሰጠት ወንጌልን አይሰብክም። እርግጥ ለምትል ይፍራቻለ እዛ ባይብል ይዘህ ከተገኘ እስር ቤት ውስጥ አለቀ። ከባድ ነው። እዚህ ቦታ ላይ እስካላችሁ ድረስ ያው እንግዲህ እስራችሁን የሚያባብስ ነገር ማድረግ የለባችሁም ተብሎ ራሱ ሁሉም ታስሮ እያለ ተጠባቁ ነው የሚሄደው። ማንንም ነፍሳት እንደ ጉድ ይመጣሉ፣ እስረኞች እንደ ጉድ ይመጣሉ። ማንም አፉን ከፍቶ አይከፍትም፣ አፉን ከፍቶ ወንጌል አይሰብክም። እና እኔ ግን የወንጌል ልብ ስለነበረኝ እኔ ለእኔ ጥሩ እርሻ ናቸው የገዲዮን ባይብል በተለያየ አይነት መንገድ አስገባለሁ። እዛ ቦታ ላይ ደግሞ ብዙ ስራ መስራት ጀመር። ከዛም አልፎ የማስታውሰው ነው ማስታውሰው አንድ በጆባ ትምህርት የተለከፈ የጆባ ትምህርት ተከታይ የነበረ እዛ እስረኛው ሆኖ መጥቶ ቁጭ አርጌ ነግሬው ተምሮ ከጆባነት እንትን ድኖ ወጣ። በቃ ከዛ ወጥቶ አሁን ጌታን ተቀብሎ እንደገና ወደ ጌታ ተመልሶ አሁን ያለፈው ጊዜ ማይ አይነ እስር ቤት ሳገኘው ሊያሳወስ ከኝ ስለሆን እኔ አታሳወስኩ እኔ እኮ በጆባው ውስጥ ነው ሲያወጣኝ ሰው ነኝ አይለኝ። እንደዚህ አይነት ታሪኮች አሉ። እና እዛ እስር ቤት ውስጥ ደግሞ አንዳንዶቹ በጣም በብዙ ጭንቀት ታስሮ ይመጣሉ። አሁን እነዛ እኛ ጋር የሚኖሩት እስረኞች ምን አይነት እስረኞች መሰለህ? ድንበር ላይ ሲሻገሩ ሊሻገሩ ሲሉ የታሰሩ ኤርትራይዶች ናቸው። ወጣቶች ወንዶች ናቸው። እንዲሁም ደግሞ ሰውን ያሻግራሉ ተብሎ እነሱ ወንጀለኞች ናቸው። እኛ ግን ወንጀለኛ አይደለም፣ ከወንጀለኞች ጋር ነው ተቆጥረ የምንታሰረው። ግን ለእኛ ጥሩ እርሻ ነው የነበረው እና እንደዚህ ጌታን ይቀበላሉ። ገዲዮን ባይብል ይዞ ይሄዳሉ። ከዛ አላ ግን በእንደዚህ አይነት መሃል የኔ ከኔ ጋር የነበሩት ጓደኞች በጣም ይጨነቁ ነበር። ለምትል ይሄ ነገር ከተገኘ ሀብተ አብ አለቀለት፣ ያባብሱበታል፣ ይገሉውታል ምናምን። እኔ ደግሞ ስራይን ይሰራለሁ እኔ በግልጽ ጌታ ተናሉ። እንዴት ብዙ ይሄ እርሻ ነው ለኔ ይሄን ቦታ ይሄን ጊዜ በፍጹም አላገኘው። እና በቆራጥነት እንደዚህ አርጌ መስበኬ ለጓደኞች ሳይቀር እንትኑ ቻሌንጅ ነው የሆነባቸው። ባክን ዝም በል መንግስት አውቆ አንዳንድ ጊዜ ስበከው ብለው ወይም ደግሞ የመንግስት ስበከን ብለው አውቀው ይህን ያህል ሰብኮናል ብለው እንትን ካሉ ደግሞ እስር ይቀጥላል። ለምሳሌ ለምሳሌ ያህል አራት ሰዎች ሰብኮናል ካሉኝ አራት ዓመት ሊጨምርብኝ፣ እንደዚህ አይነት ነገር አይታወቅም በቃ እና በጣም ያስፈራል። ስለዚህ ቁጭ በል ነው የሚሉ እነሱ። አሁን ጓደኞች በእነዚህ አይነት ፍራቻ መንፈስ ተመተው ቁጭ ብሏል ያለ እስራቸውን ብቻ የሚወጡበትን ቀን ብቻ ይቆጥራሉ። በጣም የሚያሳፍርነው የሚያናድድ ነገር ይሄ ነው እንግዲህ እኔ ግን በእንደዚህ አይነት ውስጥ ነው እንግዲህ ብዙዎችን ነግር ያቸዋለሁ። ምን ታስር ያለው አንድ ጊዜ ከመታሰር ውጭ ደግሞ የሚመጣ ነገር የለም እና አንድ ቀንም ደግሞ ልክ የሚገርም ነገር ከአሳሪዎቻችን በትግርኛ ዋርድያ ነው የሚባሉ ጠባቂዎች ናቸው። ከጠባቂዎቻችን አንዱ አንድ ቀን ያንን ኃላፊውን በጣም አስቸገረው። በጣም ጠጭ ነው፣ ሰካራም ነው በቃ በጠበጠ፣ እስር ቤቱን በጠበጠ። ማለት ከእሱ ጋር ያሉትን ባር የወታደሮችን ሲበጠብጥ መጨረሻ ላይ ምን ያደርጉታል? ይህን ሰውዬ ምን ያደርጉታል? ይሄ ሰውዬ እንዲህ ካለው ሕይወት መጠጥ በለው ምን በለው ሁሉንም ነገር የዓለም ያደርገዋልና፣ በቃ የወታደር ዋና ኃላፊ ደግሞ ይሄ ሰውዬ እንደው በእውነት ከዚህ አይነት ሕይወት ጤንጤ ቢሆን ይሻለዋል። ይታይ እንደዛ ብሎ ቢናገር ያለው መሪ ነው እንዴት ብለ ህይወታችን ያየዋል? ከዛ ላይ አንዳንዶቹን አውቀው ከኛ ጋር አምጥተው ጴንጤ የሚኖርበት ቦታ ላይ ያስሯቸዋል። አሁን የሚያስሯቸው ምን አሏቸው ቢለውጧቸው ብሎ ነው፣ ቢመክሯቸው ቢለውጧቸው ብሎ ነው። ግን የኛ ልጆች በፍራቻ ምንም ነገር ሳይናገሩ እነሱ ከገቡ ባይብላቸውን ይደብቃሉ፣ መጽሐፍ ቅዱስ ይቆማል፣ የባይብል ስተዲ ይቆማል፣ ሁሉም ነገር ይቆማል። እነሱ ከገቡ ይታይ ታስሮም መፍራት እኮ ነው። እና አንድ ቀን እኔ የማረሳው ነገር አንድ ቀን ምን አደረጋ አንድ በጣም ሲ እየበጠበጠ እኔ ጋር በቃ እግዚአብሔር ሞገስ ሰጥቶኝ ያየኛል ምንም ክፋት እንደሌለ ደግሞ ያነብሃል ሀላፊዎቹ ይሄ ልጅ ምንም ክፋት የለውም ምናምን ብለው እና ጥሩ እንትን ከዚያ ላይ አንድ ቀን በጣም ሲ በጠብጠው በዱላ ቀጥቅጦት ልጅ ምንም ማይሰማ ቢቀጣ ምን ቢል ቢገረፍ ፖሊ ወታደሩ ማለት ነው ከዚ ኋላ ይሄ ልጅ አንተ ካለህበት ህይወት ጴንጤ ብትሆን ይሻልሀል አለ በግልጽ ከዚ ኋላ ወዲያውኑ ተናዶ መጥቶ ባለሽጉጥ ነው ዱላውን ይዞ መጥቶ ጠራኝ። ከዚ በኋላ ሲጠራኝ ምንድን ነው የሚመስለው? በቃ ሀብተአብ ወንጌል ለአንዱ ሰብኮት፣ ኦልሬዲ ለሀላፊ ወሬው ደርሶታል። ሀብተአብ ሊቀጠቀጥ ነው ሊገደል ነው ነው ነው የሚባለው ከዛ ጠራኝና ና አለኝ። ነግሬሃለሁ። ይህን ጴንጤ ሳታርግ ካላወጣው አንተ ነው በዚህ ሽጉጥ ምገላ የሚገርም ነገር አሁን። እንደዛ ብሎ ሲናገረኝ ከኔ ጋር የሚበሩት ጓደኞች ምን ብሎ አሰቡ መስሎሃል? የሚሰልልህ ብሎ ነው የገባው። ይምሰለው አይምሰለው ግን ወንጌል እነግረዋለሁ ብዬ እንደ አጋጣሚ ይሄ ልጅ ብንነግረውም ብንነግረውም አልለወጥ አለ ሊለወጥ አልቻለም። ከዚህ በኋላ እንደገና ደግሞ ግን የኛን ፍቅር ቀምስ ይሄዳል ሲል ሲል መጨረሻ ላይ ግን እሱም ራሱ ወደ ጌታ ወደ ጌታ እና ግን ሁለተኛ ነው ሶስተኛ እስር ላይ መጨረሻ ላይ እሱም ራሱ ጌታን አግኝቶ የኛ ያው እንግዲህ የኛ ባልደረባ ሆነ ማለት ነው። እና ጥሩ ማለት ሲ ተጠንቀቁ፣ ይለናል። አንዳንድ ምክርም ይመክረናል። እንደዚህ ያለ እንደዚህ ብሎ ይመክረናል። ጥሩ ይዘውታል። እኔ ከወጣሁ በኋላ ጥሩ ይዘውታል። አላየሁትም፣ አላቅም። ግን እንደዚህ አይነት አንዳንድ ተግዳሮቶች ነበሩ። ያው ሀንየም ደግሞ እግዚአብሔር ይባርካት በተሰጣት ጸጋ ብዙ ዋጋ ትከፍል ነበር። አሁን ትልቁ ነገር ሀና፣ እነዚህ መጽሐፍቶችን ከዛ ተሸክማ ይታይ፣ ባሏ ታስሮ እያለ እንደሞ ባይብል ይዛ ብትገኝ ምንድን ነው የሚሆነው? ሁለተኛ እስር። አሁን እህቶቿ ነበሩ እህቶቿ አሁን ውጭ ነው ያሉት እህቶቿ። አትነግራቸውም መጽሐፍ ቅዱስ ይዤ ልሄድ ነው ወደ ሀብታ ብላ አስገባላቸው ካሏት ልጆቹን ለማንት ልጥኝ ነው አሁን ከታሰርሽ በኋላ ደግሞ ምንድ ነው የሚሆነው እና ትንሽ አታስቢ። አሁን ስለሚፈተኑ ሀና በጣም ስማርት ነች። ልክ እንደ ማርያም አትነግራቸው። የምታደረገው ይህን ሁላ መጽሐፍ ቅዱስ ወደ እስር ቤት ስታስገባ አያውቁም። ለምን ይፈተናሏ እውነታቸውን ነው ደግሞ ጋዝበላ አትነግራቸውም እንደዛ እያደረገች ብቻ ከኛ ጋር እያገለገለች እያገለገለች ጥሩ ጥሩ ስራ ሰራን። ካህን የጋር እግዚአብሔር ረድቶን እና በዛን ጊዜ መጽሐፍ ቅዱስ ያልነበረው እስር ቤት ነው እንግዲህ መጽሐፍ ቅዱስ በዛ እስር ውስጥ እንዲገባ የሆነው ማለት ነው። እንደዚህ አይነት ብዙ አንዳንድ ተግዳሮቶች አሉ። እንደዚህ አንዳንድ ጊዜ እነሱ እነዛ ከኛ ጋር የነበሩትን የተለያዩ ሰዎች ሲመጡ ወደኛ፣ እኔ ከዛ ላይ በወንጌል አይን ነው የማየው ሰዎቹን። እስረኞች የምታይበት አይን ወንጌላዊ አይን ነው። ስለዚህ እንዴት አድርጌ ነው እነዚህ ሰዎች የማተርፈው ብለህ ፍቅርህን ለማሳየት ብዙ ትግል ትታገላለህ። እና እዛ የሚመጡት ልብስ የሌላቸው ወታደሮች፣ እስረኞች ናቸው ያንተን ፍቅር ይፈልጋሉ። ምግብ የሌላቸው ወታደሮች ናቸው ያንተን ፍቅር ይፈልጋሉ። አሁን ይህን ነገር አድቫንቴጅ ወስደን ልንጠቀምበት እንችላለን ብዬ እነግራችኋለሁ። አዎ ታው ታው ነው የሚሉኝ ወንድሞቼ እና እዛ እስር ቤት ውስጥ ጥሩ ልብስ የሚለብሱት ጥሩ ምግብ የሚበላው እስረኛው ነው፣ ጴንጤው የሚባለው እስረኛ እና አንዳንድ ጊዜ ልክ ነው ያካፍላሉ። ጥሩ ነገር አላቸው፣ የራሳቸው ምግብም አለ ጴንጤው የተባለው። እግዚአብሔር ይባርካቸው፣ ውጭ ሀገር የሚኖሩት ኤርትራውያን እግዚአብሔር ይባርካቸው። ከልብ ከልብ ነው የምነግርህ፣ ትልቅ መስዋዕት ነው የከፈሉት። ካላቸው ጥልቅ ድህነት ታስረዋል ብለው ይከፍላሉ፣ ለእስረኛው ማለት ይልካሉ። እግዚአብሔር ይባርካቸው። ከልብ ነው የምነግርህ ያሉት ልክ እኛ አሁን ይሄንን ታሪክ በምንናገርበት ጊዜ የኛ ታሪክ ብቻ አይደለም፣ የእነሱም ታሪክ ነው። እኛ ልንቆም የቻለው ያለ እነሱ ድጋፍ አይደለም። ከልብ ከጥልቅ ድህነታቸው እስረኛውን በቃ አላር ለኔ አቁመውታል። እግዚአብሔር ይባርካቸው። ከአሜሪካ አይደለም የመጣው፣ ካውሮፓም አይደለም። የአሜሪካ የሰላምና ምናምን አይደለም። ከውጭ አለው ታቋለ ኤርትራዊ ይዝላሉት ማገር ይረዳል። እና የማንም ልዑኩ አይደለም። ከዛው አላ አንዳንድ ጊዜ ማንም ይረዳቸው ያለው እነዚህ ሰዎች ቤተሰቦቻቸው ያቋቋቸዋል። ቤተሰቡ ይረዳዋል። ክርስቲያኑ ደግሞ ይረዳል። አሁን በዚህ መሃል እኛም ደግሞ ጥሩ እየበላን ጥሩ እየጠጣን እነዛ ከኛ ጋር የታሰሩትን ደግሞ መቶ የለብንም። እግዚአብሔር ለነሱ ብርሃን እንድንሆን ነው ያመጣ ከዛ አንድ አንዳንድ ጊዜ ወንድሜ ጣሊያን አለና አንድ ቀን እባክህ እዚህ ጋር የታሰሩ እስረኞች አሉና ልብስ ላክልኝ ልብስ ላክልኝ ስለው እሱ ደግሞ ያው ኤርትራ ውስጥ እንደ ኢትዮጵያ አይደለም። ዝም ብሎ በጀሪካን ሞልተ መላክ ትችላለህ። መላክ ከዚ በኋላ በኮንቴነር ይመጣልል ምን ምንትን የለውም ሳልባጅ ነው ምናምን እያለ የሚያስቀር የለም። ኤርትራ ውስጥ ልብስ እኮ በጣም እንትን ነው፣ ቸብርቻቻ እንደፈለገ ነው። እዚህ ሀገር አሁን ሳልባጅ እንዲገባ በጣም ብዙ ትግል ያለው እንደዛ የሚባል ነገር የለም። ምግብም ልብስም ዝም ብሎ ከውጭ መግባት ይችላል። አሁን ላከና፣ ከዚ ኋላ ከላከ በኋላ እኔ ደግሞ ወንድምህ ኦኬ ከላከ በኋላ ስብስብ ባድርጌ ችግርተኞችን ሰጠኋቸው። ችግርተኞች ከሰጥኋቸው በኋላ ከክርስቲያን ወንድሞች ጠበቁኝ፣ ለእኔ እንድንሰጣቸው አልሰጣችሁም፣ እንዲህ በስማችን የመጣ ልብስ አንተ ይታይ እንግዲህ ብሎ ጦርነት ከፈቶብኝ አ በስም ያመጣ ወንድም ያመጣ አላዋያቅም። ታሪኩን አሁን እንደዚህ አይነት በቃ በአንድ ሀሳብ አለመሆን አንዳንድ ጊዜ ችግር ይፈጥርብሃል። ሌሎችን እንዳትደርስ ከዙ ኋላ ያኮላሹብሃል። ወንድሞች እንቅፋሜ ከውጭ ልብስ መቶለት እኮ እንደ ትልቅ ነገር መቶ ያወሩታል። እና ዝም ብሎ አላል እንዲ ይ ማያል አስፈላጊ አሉባልታ ምናምን። እኔ ከዚ ኋላ ማን እንደላከው አውቃለሁኝ። እነሱ ግን መብለዋሩ አይ፣ ከውጭ የሚኖሩት ኤርትራውያን በስማችን የላኩትን ልብስ ሀብተአብ ለማን ሰጠ? ለነዛ ሰጠ፣ ደጋረኩን ለ ለማይኑ ሰጠ። እኔ ለነሱ የተላኩት እኔ ለአሕዛብ ነው የተላኩት፣ እነ ጳውሎስ ቁጠረኛ አንተ ለአይሁድ ከተላክ ሌላ ጥያቄ። ይሄ ግን ይህ ወንድም የላከው ነው። እንዲሁም ደግሞ አንዳንድ ጊዜ እንደዚህ ምግብ እያመጣሁ አበላቸው ነበር። ምግብ አምጥቼ ሳበላቸውም ልክ ነው። ይሄን እንኳ ምግብ ስናበላቸው እዚህ አስመራ ውስጥ የሚኖሩ ክርስቲያኖች ናቸው ምግቡን የሚያመጡ። እንደዚህ አድርጋቸው ወርዳቸው፣ ምናምን ምናምን። እነሱም ደግሞ ይ ከእናንተ ጋር የታሰሩ ሰዎች አሉ ብሎ በገርነት ምግቡን በጣም ዘበናዊ የሆነ ምግብ ጥሩ የሆነ ምግብ አምጥተው ሲያበሉ ብሉላቸዋሉ። ከዚ በኋላ አንዳንዶቹ ክርስቲያኖች ይፈትኗሃል። በቃ አንተ ለእነሱ ጥሩ ጥሩ ምግብ እየሰጠህ ለእኛ ግን ምናምን ይሉኛል። ከዚ በኋላ በእንደዚህ አይነት ወሬ ያ በቃ እንቅፋት ፈጠሩብኝ። ሴትዮዋ ተሰናከለች፣ የምትሰጠውም የነበረችው ሴትዮም ተሰናከለች፣ ምግብም ተቋረጠ። ልክ እኔ እዛ በነበርኩበት ጊዜ በጣም ብዙ አመት ለቆዩ እስረኞች ልክ እንዳአባታቸው ነበር። የሚገርም ነገር እና እንዳባቱ ነበር እዛ ስቆይ የነበረው። በእንደዚህ አይነት መሃል ነው እንግዲህ እኔ የእኔ መውጣት ለነሱ አንዳንዶችም ወደ ጌታ የመጡ በጣም እንትን ጥሩ ጥሩ አገልግሎ በቃ ምንም እንኳ ባይድኑ ክርስትና ምን እንደሚመስል ይሄ ራሽንት ኩና ይሄ የተለያየ አይነት ኤትኒክ ግሩፖች ክርስቲያን ክርስቲያን የሚባለው በሩቅ ሳዩት የነበረው ኦኬ ክርስቲያን ማለት ለካ እነዚህ ናቸው ክርስቲያን ማለት ለካ እንደነከለ እንደነከለ የሚል እንትን አሳደጉ። እና በጣም ቋንቋም ግር መንገዳችንን እኛ የምንማር ነበር። ብቻ በዚህ በዚህ ብዙ ስራ እየተሰራ ነበር። በእንደዚህ እየተባለ ያው አመታት እየተቆጠረ ሄደ። በዚህ መሃል ይህን ወንጌል ስበክም ነገርኩ እንጂ ድንጋይ ያስፈልጥሃል፣ እንጨት ግንድ ትሸከማለህ። እና በዚህ መሀል ደግሞ ከባድ ከባድ ስራዎችን ትሰራለህ፣ ድንጋይ ትፈለጣል። አሁን እኔ የአይን ችግር አለብኝ፣ መሸከም ከባድ ነገር መሸከም አይገባኝም፣ ግን ውጣ ትባላለ። ምንም ምርጫ የለም። ደግሞ እንደ ክርስቲያን ደግሞ አብነት መሆን አለብኝ፣ በስራም ስትል ማለት ስላለብህ በታማኝነት እኔ ሮጥ ብዬ ሰራለሁኝ፣ ሩጠነት እናረጋለን፣ ያምኑናል። እና አምኖም አንዳንድ ጊዜ እርሻ ውስጥ ይሄ የፍላወር እርሻ ውስጥ በቃ ይለቁናል፣ ያለ ጥበቃ የሚገርም ነገር፣ ራሳችን ገብተን ራሳችን እንወጣ ነበር። አሁን ግን በዛ መሀል እኔ በጣም እግዚአብሔር የማደንቀው ተስፍዬ የምንታጠበው በጣም ሙቅ ውሃ፣ በሙቅ ውሃ ምናምን ለምትታጠበው ሰርተህ፣ በጣም ገላጣ በሆነ ነፋስ ባለበት ቦታ ላይ ነበር ገላችን የምንታጠበው። በቃ እና ነፋሱ ይመትሃል። በዛን ጊዜ ኒሞና መቶ እንዳትሞት እንዲህ እግዚአብሔር እንዴት እንደጠበቀ ነው ይገባ ከአውጥተን ከጉድጓድ ነው የምንታጠበው። በዛ መሀል እግዚአብሔር እኛን እንዴት እንደጠበቀን ይደንቀኛል። በቃ በቃ እሱም ራሱ አንዱ የቅጣት አካል ነው። በእንደዚህ እየተቀጣን ጊዜው እንዲሆነው። ሰው ሲሞት እስረኛ ሲሞት ምንም የሚጠየቅም የለም፣ ለምሞተ የሚባልም የለም። አውጥቶ እንትን ማለት ብቻ ነው፣ ወይስ ምንድን ነው አሁን? ማለት እንግዲህ ያው ድክምክም ካለው እጃቸው ላይ ሞተ እንዳይባል ምንድን ነው የሚያደርጉት? ቶሎ ብለው እንደምትሞት የሆነ ነገር ከታየ ወደ ቶሎ ብለው ወደ ቤት ሊሞት ነው። አይ ያው መሞት እንደማይቀር ያውቃሉ። ያው ጨርሰ ደሰነ ስርዓት ወደ ያው ሰውዬ በሕክምና ታይቶ አይ ይሄ ሰውዬ መቆየት አይችልም ብሎ ዶክተሩ እንትን ካለ ወዲ አሁን እነሱ እጃቸው ላይ ሞተ እንዳይባል ወዲ አሁን ምን ያደርገዋል? ከዛ ላይ ይልኮሃል። ከዛ ላይ እጃቸው ላይ ሞተ ነው፣ እነሱ እጅ ላይ ሞተ እሚጠየቅ አካል የለም። እነሱ ላይ ሞተ ነው የሚባለው። እና እንደዚህ አይነት በጣም ከባድ ሁኔታዎች ነው የነበሩት ስታየው ግን እግዚአብሔር መልካም ሆኖ በእንደዚህ አይነት በድንጋውም በምኑም በመሸከም እኔ አሁን አንድ ቀን በጣም ትልቅ ግንድ እንትን ብዬ ወድቆብኝ እጄ ላይ ክስክስ ብሎ ወድቆብኝ አሁን ይሄ እጄ የምታያለው አይሰራም። እችኛ ተመታለች እ አሁን ቀጥታለች። ልች ይታ እችኛ አትሰራም። እንትን ብሎ ፍልጥልጥ ብሎ በዘጠኝ ጋንች ነው የተሰፋው። የሰፋኝ ልጅም ራሱ ዶክተሩ እዚህ አለም የገርም ነገር አንድ ቀንም ደግሞ እንደዚህ እንትን እዚህ መቶኝ ይሄም እንደዚሁ ተሰፍቻለሁ። ይሄ ይሄ አይደለም እዚህ ስትሰራ ነው በስራ ላይ በስራ ላይም አንድ ቀን እዛ የሆነ ከሆነ ቦታ ላይ ስወጣ የሆነ ብረት መቶኝ። እንደዚህ አይነት አደጋዎች አሉ። ሪስክ ያለ ቦታ ነው፣ ግን እግዚአብሔር እየጠበቀን አለን። እንዲሁም ደግሞ አንድ ቀን የሆነ ወታደር እንደዚሁም ከኔ ጋር ታስሮ እሱንም ሰብኬው። እሱንም እንዳጋጣሚ አጋጣሚ ከሰበኩት በኋላ ምን አረጉኝ፣ ወጣ ከዚ በኋላ በውስጡ የካቶሊክ እምነት ተከታይ ነውና በውስጡ እንደዚህ አይነት ቂም ያዘብኝ ወታደር ነው። ቂም ያዘብኝ ከያዘብኝ በኋላ ወዲያውኑ እኔ እሱ ያው ቅጣቱን ጨርሶ ወታደር ነው። ቅጣቱን ጨርሶ ከወጣ በኋላ የሆን ነገር አደረገ ማለት ነው። ምንድን ነው በልቡ ቋጥሮ ይዞ አንድ ቀን ያለፈው ጊዜ ይሰበከኝ ትዝ ይልሃል? ከአንተ ጋር ታሰር እያለሁኝ አለኝ። እንታዳ ምንድን ነው እውነቱን የነገርኩህ ምናምና ያሳይሃለሁኝ ምናም ብሎ ወዲያውኑ እኔን በስተጀርባው በእስር ቤቱ በስተጀርባ ይዞ በቃ በይሄንን ይሄ ተንዲህ ነው የሚባል ታውቃለህ? ይሄ ቤት የሚሰራበት ፌሮ ነው የሚባለው። እና እሱ እንትን ሲያደረግ በጣም ጭምቅ ሲያደረግ እግረን እግሬን እና እጄን በእንደዛ ውስጥ አስገባው ማለት ነው በሴሩ አስገብቶ እንደዚህ ገልብጦ አሰር። የሚገርም ነገር በጣም ከባድ እስር ነው። እሺ ማለት እስቲ ምን አደረገ? ከዛ በኋላ ያለውን ነገር ትነገርናለ። እረፍት ሰዓታችን ስለደረሰ እረፍት አድርገን እንመለሳለን። ተመልካቾቻችን የትንሳት ጠብቁን። ታሪኩ ይቀጥላል። ከእረፍት በኋላ እንመለሳለን። ይህ ህያው